ሰበር ዜና፣ ዛሬ በጠዋቱ ወደ እስራኤል የተላከው ሚሳኤል ሆስፒታል መጥቷል ተብሎ በብዙ ኢትዮጵያውያን ዘንዳ እንዴት ይሄ አረመኔነት ነው፣ ሆስፒታል እንዴት ይመታል? የሚል ተቃውሞዎች በኢራን ፕላስቲክ ላይ ሚሳኤል ላይ ተቃውሞ ሲቀርቡ እየሰማው ነው። እኔ የትኛውም ሀገር ላይ ጦርነት መነሳቱን አልደግፍም፣ ግን ጦርነቱን ማን ነው የጀመረው የሚለው ያው እችንም እውነት ትክዳላችሁ። እስራኤል ነች ሄዳ ደብድባ ሁሉንም አውድም ያለው አሁን የአየር መቃወሚያቸውን ጠፍጥቤዋለሁ ምናምን ብላ መግለጫ በኩራት ያወጣችው። ከዛ በኋላ ኢራን ምላሽ ነው እየሰጠች ያለችው። ይሄ ፋክት ነው። ከዚያ በመቀጠል ኢራን ዛሬ ጠዋት በተኮሰችው ሚሳኤል ሆስፒታሎች ተደበደቡ። ይሄ አረመኔነት ነው፣ ይሄ ኢሰብአዊነት፣ እንዴት ሆስፒታል ይመታል ብለው የሚያለቅሱ ሰዎች፣ የኔ ጥያቄ ደብል ስታንዳርድነት፣ እግዚአብሔርም የምትፈሩ ከሆነ አላህን የምትፈሩ ከሆነ ደብል ስታንዳርድነት ለምን ያስፈልጋል? ከ2023 እስከ 2024 ባለው ጋዛ ላይ የወደሙ ሆስፒታሎችን አታቁም? አልሰማችሁም? አንድ ሆስፒታል አይደለም ጋዛ ውስጥ ያለ ሆስፒታል፣ አጠቃላይ ያለ ህንጻ፣ አጠቃላይ ያሉ ቤቶች አጠቃላይ ነው የፈረሱት። ያኔ ይሄ ልክ አይደለም ለምንድነው ያልተባለው? ያኔ ይሄ ልክ ነው፣ ልክ አይደለም ለምንድን ነው ያልተባለው? እኔ አሁንም እላለሁ፣ ሰው እጁን ነው የሚያገኘው። ግፍ አትስሩ፣ ግፍ አትስሩ። የሰራችሁት ግፍ አንድ ቀን ቤታችሁ፣ ደጃችሁ ይደርሳል ነው የምለው። እና ብዙዎች ያው ጋዛን ምንም በወንጭፍ የሚዋጉ ጦጣ ስጠብቁ ታውቃላችሁ ጦጣ በወንጭፍ ነበር የምናበረው ፍልስጤማውያን በወንጭፍ እነዛ ደግሞ በዘመናዊ መሳሪያ ነበር የሚዋጉት። ጋዛን አስራ ስለጠበጠበች፣ ጋዛን አስራ ስለገረፈች፣ ሆስፒታሎቿን፣ ቤቶቹን ምናምን ምናምን ድምጥማጥ ስላጠፋች በሁለት ዓመት ውስጥ አምሳ ሺህ ህዝብ ስለጨረሰች እስራኤል ሱፐር ፓወር ነች፣ የእስራኤል አምላክ ሁሉንም እንድታጠፋ ይረዳታል ምናምን አይነት ወሬዎች ሲወሩ ነበረ። እንግዲህ አሁን ነው ታለቅሳለች፣ ታስለቅሳለች። አሁን እኩል አቅም ካለው ጋር ነው የገጠመችው። አሁንም ኢራን የሀይል በላይነት ወስዳለች። እነዛ እስካልተተባበሩ ቀጥታ አሉ፣ ከጀርባ መሳሪያ ምናምን ያቀብላሉ። ግን ቀጥታ ወደ ጦርነቱ እስካልገቡ ድረስ በቃ ወንድነት ይሄ ነው፣ አንድ ለአንድ መጋጠም። ጋዛ ሱፐር ፓወር ነች የሚለውን እንመሰክራለን እኛም ራሱ ፍትህን ማጓደል ልክ አይደለም የጋዛ ሆስፒታል ሆስፒታል አይደለም እ የእስራኤል ሆስፒታል ግን ሆስፒታል ነው የጋዛን ሆስፒታል ሲያወድሙ ያላወገስክ በምን አፍ ነው አሁን ሆስፒታል መምታት ልክ አይደለም ብለህ የምትናገረው ደብል ስታንዳርድ እኔ አሁን የማንም ደጋፊ አይደለሁም ጦርነት ህዝብ ይፈጃል ብያለሁ ገና ጦርነቱን እስራኤል ጀመርኩት ደበደብኩ ብላ እንዳለች ሰበር ዜና ሳቀርብላችሁ ምላሹ የገፋ ይሆናል ህዝብ ያልቃል ብዬ ነበረ። አሁንም ጦርነቱ ባለበት እንዲቆም ነው የምፈልገው እኔ እንጂ ኢራን እንደ ጋዛ እንደ ፍልስጤም አይደለችም። እና አሜሪካ ምናምን ምናምን ምናምን ምናምን ቀጥታ ወደ ጦርነቱ ካልገቡ በስተቀር ልታጠፋቱላ ትችላለች። የኢራንን ታሪክ ሄዳችሁ አንብቡ። በጣም ሄዳችሁ አንብቡ። ብቻ ለብቻ ከሆነ አችልም። እስራኤል ይህ ሱፐር ፓወር የእግዚአብሔር ሀገር ምናምን ምናምን። እግዚአብሔር ስፔሻል ህዝብ የለውም። እግዚአብሔር ጥቁሩንም፣ ነጩንም፣ አይሁዱንም፣ ክርስቲያኑንም፣ ሙስሊሙንም፣ ሁሉንም እኩል ነው የሚያውቀው አላህ። ከዚህ ከግል አስተያየቴ በመቀጠል አንዳንድ ወቅታዊ መረጃዎችን እና ቀን ኢትዮጵያውያን የሰጡትን አስተያየት በማስከተል አቀርብላችኋለሁ። በመጀመሪያ ደረጃ በእስራኤል ምድር ላይ ያሉ ባለስልጣናት እርስ በርስ አለመግባባት እንደደረሰባቸውና እርስ በርስ በአደባባይ እየተጨቃጨቁ እንደሆነ የሚያሳዩ መረጃዎች ወጥተዋል። አብረን እንከታተል። በዚህ ሰዓት ሰበር የተባሉ አራት ዜናዎችን ይዤላችሁ መጥቻለሁ። አራቱንም አጠር አጠር አድርጌ አቀርብላችኋለሁ። አንዴ ከላይ ይህን ቪዲዮ ተመልክተን እንመለስ። አሁን የተመለከታችሁት ቪዲዮ የእስራኤል ትላልቅ ባለስልጣን ናቸው። አለመግባባታቸው ይፋ ወጥቶ ሚዲያ ባለበት ሁሉ ሲጨቃጨቁ ነበረ። አንደኛው በዚህ ሰዓት ኢራንን ያጠቃ ነው ለምንድን ነው ይለዋል። የሚያስገርመው ደግሞ የዛኛው ምላሽ ነው የኢራን የሚሳኤል ጥንካሬ በዚህ ደረጃ ከፍ ያለ እንደሆነ አላወቅም ነበር ይለዋል። ሌላኛው መረጃ ደግሞ ኢራን እንደተናገረችው ዛሬ ከነጋ ብቻ ከስልሳ አንድ በላይ የእስራኤል የጦር ጀቶችንና የአጋሮቿን ብዙ ሚሳይሎችን እንዳወደመች ተናግራለች። ሌላኛው ዜናዊ ደግሞ የአሜሪካ ጋዜጣ እንደዘገበው ከሆነ ከአንድ ባለስልጣን አገኘት ባለው መረጃ መሰረት የእስራኤል የአየር መቃወሚያ አይረንዶም እጅግ ከጊዜ ወደ ጊዜ እየተዳከመ እንደመጣ ተናግሯል። ይህን ቪዲዮ አዳምጠነው ነው እንመለስ። እጅግ አስገራሚ ቪዲዮ ነው። አንዴ ተከታተሉ። አሁን በቪዲዮ ላይ የተመለከታችሁት በኢራን የዑለሞቹ መሪ መውለዊ አብዱል ሐሚድ ይባላል። ኢራን ሀገራችን ነች፣ በየትኛውም የውጭ ኃይል እንድትወረር አናደርግም። የተለያየ መዝሀብ ተከታዮች፣ ህዝባችን፣ ቋንቋችን፣ ብዙ ነገራችን የተለያየ ቢሆንም ሁላችንም ግን አንድ ኢራናዊ ነን። ሁላችንም በጋራ እንቆማለን፣ እንመከታለን ሲሉ ተደምተዋል። አዳዲስ መረጃ ለክርስትና ከእስራኤላውያን ወይም ከአይሁድ ይልቅ እስልምና ይቀርቧል ብላቸዋሉና አይሁዶች ለክርስቶስ ያላቸው ጥላቻ በጣም ጽንፍ የረገጠና ስሙ ሲጠራ ራሱ ምራቃቸውን የሚተፉ ክርስቲያን ሆናችሁ ላይ ልትጎበኙ ምናምናምን ስትሄዱ እዛ ክፉ ብለው ሁላ ነው የሚጽፉባቸው ክርስቶስን ፍጹም የሚፀየፉና ስሙን እንኳን ሲጠሩ ከታላቅ የቅርታ ጋር ይህን ቃል በመጠቀም ግን ኢየሱስን የድንግል ልጅ ሳይሆን የዝሙት ልጅ እንደሆነ ነው የሚያምኑ እና ክርስቶስን በዚህ ልክ ስሙን አውርደውና ና አዋርደው የኖሩ ህዝቦች እንደሆኑ ስታየው እውነትም ለክርስትና ከአይሁድ ይልቅ እስልምና ይቀርበዋል የእስራኤል መንግስት እንዳይገባ ከልክሉ ክፉዎች ናቸው ገዳዮች ናቸው ተንኮለኞች ናቸው ሴረኞች ናቸው ከእነሱ ተጠበቁላሉ እኔ ሀቁን ነው መመስከር የምፈልገው። የምናገረው አለቀ አራት ነጥብ። እኔ ክርስቲያን ነኝ፣ የቤተ ክርስቲያን አገልጋይ ነኝ። በክርስትና እግዚአብሔር ስፔሻል የሚባል በዜግነት ስፔሻል የሚባል ህዝብ የለውም። አራት ነጥብ የለው። እስራኤል የእግዚአብሔር ስፔሻል ህዝብ አይደለም። እስራኤል ማለት እንደ ደቡብ ሱዳን አንድ ተራ ህዝብ ነው እስራኤል ማለት እንደ አንድ ሊቢያ እንዳለ ሰው ተራ ህዝብ ነው ሌላ ነገር የለውም እስራኤል ሀገር እግዚአብሔር ናት ምናምን የሚሉ አስተያየቶች ያ ትክክል እንዳልሆኑ ነው አሁን ያለችው የምናቃት ባንዲራዋ ነጭ በሰማያዊ የሆነው የክርስትና እምነት ተከታይ ሀገር አይደለችም የአይሁድ እምነት ተከታዮች ናቸው ማለት ነው ሌላኛው በመንፈሳዊ ሲታይ እንግዲህ በክርስትና ሃይማኖት ውስጥ ብዙ የኢንፎርሜሽን ክፍተት ያላቸው ሰዎች አሉ ክርስቲያን ሆናችሁ ላይ ልትጎበኙ ምናምናምን ስትሄዱ እዛ ክቱ ብለው ሁላ ነው የሚተፉባቸው። ምክንያቱም በሀሰተኛው ነብይ ነው እያመናችሁ ያላችሁት። ኢየሱስ ክርስቶስ ሌባ፣ አጭበርባሪ፣ ወንበዴ፣ ሀሰተኛ ነቢይ ወይም እንትን አድርገው ነው የሚያዩት። በቃ ላይክ ሌባ ነው አጭበርባሪ ነው ጆች ተሳካለት ነው የሚሏችሁ። ፎሎወር አገኘ ትንሽ ተሳክቶለት ከዛ በኋላ ተሰቀለና ሞት እንጂ ሂዝ ሀሰተኛ ነው። እና ትክክለኛውን ኢየሱስ ክርስቶስ እየጠበቅን ነው የሚሉት። በመንፈሳዊ ሲታይ እንግዲህ በክርስትና ሃይማኖት ውስጥ ብዙ የኢንፎርሜሽን ክፍተት ያላቸው ሰዎች አሉ።